ይህንን ታምናለህ? አንዳንድ አውሮፕላኖች ከማረፊያ ጎማቸው በስተጀርባ የብረት ሳህን ተጭኗል። ግን እንዳትሳሳት፣ በበረዶ ላይ ለማረፍ አይደለም። ያ የብረት ቁርጥራጭ ፎድ ዲፍሌክተር ይባላል። ቀደም ባሉት ጊዜያት ብዙ አውሮፕላኖች ተነስተው በጠጠር በተሞሉ ያልተነጠፉ የአውሮፕላን ማረፊያዎች ላይ ማረፍ ነበረባቸው። ማንኮራኩሮቹ ሲሽከረከሩ ትንንሽ ድንጋዮችን ወደ ሞተሩ ሊያስገቡ ይችላሉ። ስለዚህ መሐንዲሶች ሁለት ብልህ መለኪያዎችን ይዘው መጡ። በመጀመሪያ ከማረፊያ ማርሽ ጀርባ ያለው የብረት ጋሻ የሚበር ፍርስራሾችን ስለሚዘጋ ድንጋዮቹ ክንፎቹን ወይም ሞተሩን እንዳይመቱ ያደርጋል። ከዚያም ከኢንጂኑ ፊት ለፊት የሚወጣውን የብረት ዘንግ ተመልከቱ። ያ የፎርቴክስ ዲስፔተር ይባላል። አንድ የጀት ሞተር መሬት ላይ ሲሮጥ በመግቢያው ስር ጠንካራ የመሳብ አዞሪት ይፈጥራል። አቧራና ጠጠሮችን ይጎትታል። ማከፋፈያው ያንን አዞሪት ለመስበር ከፍተኛ ግፊት ያለው አየር ያወጣል። ሞተሩን በፍርስራሹ እንዳይበላ ይከላከላል። ዛሬም ቢሆን በአላስካ ወይም በአንታርክቲክ አካባቢ የሚበሩ ብዙ አሮጌ አውሮፕላኖች አሁንም በዱር ውስጥ ለመኖር በነዚህ ሁለት መሳሪያዎች ላይ ይተማመናሉ። ስለዚህ ዛሬ ማስፈላጊ ነው ብላችሁ ታስባላችሁ? ምን ያህል ሊትር ነዳጅ ታንከር ውስጥ እንዳለና መኪናችሁ በኪሎ ሜትር ምን ያህል ሊትር ነዳጅ እየተጠቀመ መሆኑን ሙሉ መረጃ የሚሰጣችሁን የጂፒኤስ ቴክኖሎጂ ዛሬ ነገ ሳይሉ ለከባድ ጭነት መኪናችሁ ከታች ባለው ስልክ ቁጥር አስገጥሙ።